ጎራ እንግዲህ እየቀወጠው መጥቷል ብቻውን ማለት ነው። ምንድነው የተፈጠረው? ቦራ እንግዲህ ዛሬ እየቀወጠው መጥቷል ማለት ነው። ትንሽ ጠቆርቆር አድርጎታል። ፎቶውም እንኳን ልብሱ ነው ልበል፣ መኪናው ምናምንና ሃይሚዬን ስፈልጋት አላገኘዋትም። እንግዲህ ገና ሊያመጣት እየሄደ ነው መሰል። ምን እንዳጋጠመው አልገባኝም። አምኛት ከርሜ አምኛት ከርሜ ይሄን ሁሉ ጊዜ ያሁኑን ሳስበው እንባተናነቀኝ እያለ ነው። ምን ተፈጥሮ ነው? ምን አስበ ነው ቦራ ጉድ ፈላ ጉድ ፈላ ጉድ ፈላ አለች አስቴር አወቀ። ወደኩ አይደለም የምር ይነው ብላችሁና፣ አይ ዶንት ኖ ዛሬ ምንድነው የተፈጠረው አላወቅኩም። የምር ብቻ ግን ሰላም ሰላም፣ ቤተሰብ እንዴት ናችኋለሁ? አላህ ሰላማችሁ ይብዛ በያላችሁበት እያልኩኝ ወድ የጀረካ ቤተሰብ መጥቻላችኋለሁ እንግዲህ፣ ቡራ ብቻውን መጥቷል ማለት ነው። በጣም አጭር ቪዲዮ ነው የለቀቀው ዛሬ። እንግዲህ ምን እንደተፈጠረ አላውቅም። ትናንትና ማታ ጌሙን አሸንፈዋል እጅግ በሚገርም ሁኔታ ማለት ነው። እና በስመአብ፣ ሰው መውደድ ይስጣችሁ ማለት እንዴት ነው! ስድስት ሚሊዮን ነው አይደል ተቀጣ የነበራቸው እንደዛ በላቸው። ደግሞ ተሸንፏል ቅጣትም ተቀጧል ማለት ነው በላቸው። ወረኛ ነኝ በል ተብሎ ማለት ነው እና ዛሬ ቡራ አይዶን ነው እንግዲህ አምኛት ከርሜ እያለ ነው። ተከደው ሌል ነው መሰለኝ። ና አምኛት ከርሜ የሆኑን ሳስበው፣ ይሄንን ላይ ሳስበው እንባ ተናነቀኝ እያለ ነው። እንግዲህ አንድ አመት የአንድ አመት የፍቅር ጉዟቸውን ሲያከብሩ ሀይሚ ነበረች እየመራች ያለችው። አሁን ደግሞ ቦራ ገልብጧል። ና አይዶን ነው የምናስብ እንደሆነ አላቅም። ዛሬ ቦራ ማለት ነው። ቦራ ቀብራረው በቃ በቀደም ደግሞ የሆነ ነገር ሀይሚ ሲላ ተሻላለች መሰላችሁ፣ ሰምታችሁ ይሆናል። እና ይሄን አበባ የምሰጠሽ ስላስከፋው ስላስቀየምኩሽ ይቅርታ ለማለት ነው ምናምን ነገር ግን ደግሞ በደንብ ነው የማስጨንቅሽ ሲላ ተሻላለች መሰላችሁ፣ ሰምታችሁ ታል አይደል? ያን ቪዲዮ ብቻ ግን አላውቅም ዛሬ በምን ሁኔታ እንደመጣ ቦራ፣ ምን እንዳጋጠመው ሀይሚ ብቻ የለችም። እንግዲህ ገና ሊጠራት እየሄደ ነው መሰል መቼስ ያለ ሀይሚማ ብቻ ሁኔታም አይሄድም ና ፍቅራቸው ደግሞ እጅግ በጣም የሚያስቀና ፍቅር ነው ያለ የምሬን ነው ምላችሁ። ትናንት ላይ ብላይታቸዋል። እጅግ በጣም ደስ የሚል ሀይሚ እየተው ሁላቸውም እንኳን አይደለም ቡራና ሀይሚ ስ ከጎናቸው ያላቸው ራሱና ፍጼ በጣም ማለት ነው እና ደግሞ ፍጼን የሆነች ልጅ ታስኮረመው ነበር። እኔ አላውቅም ሁለት ልጆች አሉ በፍጼ የሚጣሉ። የምሬን ነው ምላች በሳቅ እና የሀይሚና የቡራ ፍቅር ደግሞ በጣም ነው የሚያስቀና። ከዚህ በላይ ፍቅር የለም ከዚህ በኋላ ቀለበት ሰርላት፣ ፍቅርን ግለጽላት ማለት አለብን ብዬ አላስብም። የምሬ ነው የምላችሁ ማለት በቃ በተግባር እያሳያ ነው ያለ እነሱ በቃ ከወረት የጸዳ ፍቅር ነው ያላችሁ። ሀይሚና ቦራ የምር ከወራት የጸዳ ከማስመሰል የጸዳ ፍቅር ነው ያላቸው ፍቅራቸውን ራሳቸው እንዳላቸው ሆኖ በሚያሳዩን መልክም እያሳዩን፣ በቃላ አደለ ብሩክ ደግሞ ማሳካት የሚፈልገውን ለእናቱ ቃል የገባላትን ነገር ሱን ነገር ማሳካት ይፈልጋል። አንድ ባንድ አንድ እርምጃ እየሄዱ ነው እና ወደፊት ደግሞ በጣም ትልቅ ሰርፕራይዞች ይኖራሉ። ቤቱ ያልቃል፣ ቤቱን ይረካከባሉ። ይሄው መኪና ገዝቶ አሁን ከብዙ ወጭ ድነዋል። በራሳቸው መኪና ነው የሚንሸራሸሩት በጣም ትልቅ አለ ታዲያ፣ እንደዚህ ሆኖ እያሉ ማለት በነሱ ላይ ያለው ፍቅር እጅግ በጣም ከወረት የጸዳ በቃ፣ ትክክለኛና እውነተኛ ቤተሰብ ያወቀው ሁሉ ነገር ግልጽ፣ በቃ ምንም የተደባበቀ ነገር የሌለው ስለሆነ ምንም የሚያሰጋ ነገር የለም ማለት ነው። እነሱ እንደፈለጉ ይስሩ። እንደፈለጉ ይስሩ ስላችሁ፣ በቃ የእነሱን ፍቅር በማይነካ የነሱን ፍቅር እንዴት ነው ወደ መጥፎ ነገር በማይከት ነገር ይስሩ። የሆነ ነገር ደግሞ ያልሆነ ነገር ሲገቡ ኦዲየንስ አለ ተመለሱ ተው እያለ የሚመክሯቸው በጣም ትልልቅ እናትም እህትም ሆነው የሚመክሯቸው አሉ። ችግር የለውም እና በቃ እየስሩ ማለት ነው። እና ብቻ ዛሬ ቡራ ምናስብ ወንዱ አላውቅም። ዛሬ እንደዚህ ሆኖ የመጠው ማለት ነው። ዛሬ እኔ እንጃ ሀይ የሚፍር ይልሻል ማለት ነው። የመሬን ነው ምልሽ ና በቀደም ራሱ አበበውን ሲሰጣት የሆነ እያናገራት እሽ እያለች ነበረ። እንዴት ነው አላዳመጠችውም ልበል በደንብ ነው ማስጨንቅሽ። አሁንም ስለተጨነቅሽ ስላስጨነቅኩሽ እየሰጠውሽ ነው ይቅርታ አድርግልኝ እያላት ግን ደግሞ ከዚህ በኋላ በደንብ ነው ማስጨንቅሽ። እሺ ሲላ ተሽ እያለች ማለት ነው። የኔናት ምንም ትዘላላት መሰለኝ። ና ብቻ ዛሬ እስኪ በቡራህ ቤት ነው የሚመጡ፣ በቀደም በማን የተለቀቀ ብቻ በአንዳቸው ቤት ይመጣሉና አላቅም። የዛሬው ማለት ነው ብቻ ሀይሚ የፍሪ ይልሻል ማለት ነው። ጠንከር በይ አደራሽን ማለት ነው። እንዳትሸነፊ፣ መሸነፍ ክልክል ነው። እኒህ ልጆች እንግዲህ ብቻ በቃ እንዴት ነው? ይስሩ ይደጉ፣ ችግር የለውም የአንድ ቀን የአንድ ቀን ከሆነ ችግር የለውም። ሲውል ሲያደር ብቻ ነው ከባዱ እና በትናንቱ ደግሞ ተደስተናል። የጨረቃ ፋሚሊዎች ትለያላችሁ፣ በዝረራ ነው ያሸነፋችሁ እና ዋው ብያለሁ። ቡራ ራሱ በጣም ተደስቷል። ሀይሚን በጣም ማለት ነው።